አ ብላ ሄደ እንዴ! ድፍረቱ! ከእሷ ውጭ ሴት የለም ወይ? እና ታዲያ ሲሄድ ከሌለ ደሞ ምን ይሰራል እሷ ጋር? እሷን ካልፈለገ ምን ይሰራል እሷ ጋር? እንደ አንድ ሰው ደግሞ ሲቀርብ ልጅቷ ምንም ያጠፋችው ጥፋት የለም። የጠየቀችውን መልስ ልን አለችው። ጥያቄ ጠየቀ አንድ ሰው። የምፈልገው ነገር ህይወት የሚላ ከገባችበት ግዴታ መልስ ይፈልጋል ትፈልጋለች ለምን ያስረዳል? ማስረዳት ለምን ከበደው? እሱ ለምን ማስረዳት ከበደው? በስመ አብ፣ ጭንቅላት የሚያዞሩ ናቸው። እግዚአብሔርም በጣም የተናደድኩት ደግሞ ይሄ ኖክ የሚባል ከሷ ውጭ ሴት የለም ወይ ብሎ አለ። ይሄ ውሻ ምናቦት ስለሆነ ነው ከእሷ ውጭ ሴት የለም ብሎ የሚለው ይሄ ከብት

ይረገጣል አለ እንጂ ይሄ ከብት ምን አባቱ ነው የማይረገጥ? ከእሷ ውጪ የለም ብሎ ፖስታ አደረገ ተባለ። ይሄ ጉሻ ወይ እግዚአብሔር ምን ይሄ ከብት

እኔ ምንም ውዶችም ሁላችንም ልብ ብለን ያላየውን ነገር ብለን እንደምታውቃላችሁ ብሩኬ እኮ ሜሴጅ የተጻጻፊ ነው ከሊቷ ጋር። ለምንድን ነው ያለፈ ታሪክ ሸፋፈት? ያለፈ ታሪክማ አይደለም። ያለፈ ታሪክ ማርያምን ሜሴጅ ይጻጻፋሉ ከሊቷ ጋር። አንደኛ ነገር ደግሞ ቪዲዮ ላይ ደግሞ እሷን ለሀይሚ ቦታና ሪስፔክት ካለ ወንድ ልጅ ቪዲዮ ላይ መጥቶ አታርፌም እንዴ? የሌሊት ምንድን ነው መድኃኒት ነው የሌሊት ምንድን ነው ስላልተሰጣት ነው እየሰጠች ነው ይሄ ነገር ለምን ተናገረ? ሁለተኛ እንደገና ደግሞ ቴክስት እያደረገች ነው ብሎ ቴክስት መለሰላት። ለምን ከአንድ ዓመት በፊት ከሆነ አሁን በድጋሚ ለምን መጣች? ሲጀመር ከአንድ ዓመት በፊት ከሆነ ስልኳ ራሱ ሊኖረው አይገባም። አለ እንደ ገይስ ወደዛ ድራሻቸው ይጥፋ ሄ ነው ክን የሚባል ደግሞ ድራሹ ይጥፋና ከእሷ ውጭ ሴት የለም እያለ ይሄ ውሻ፣ ወይ አዲስ አበባ በሆነ ራሱ ታግጦ ነበር ይከብድ ወዴ ይኸውልሽ ይኸውልሽ፣ ሚዲያ ላይ ራሱ አፈቅረሻለው ያላላት ከዛች ጋር የሆነ ነገር ስላለው ነው። ማርያምን፣ ሴት ልጅ ነን፣ ልብ ብቆም ብላችሁ አስቡ። ለዛም ለሷ ያለው ንቀት፣ ብዙ ጊዜ ይፈራል እኮ ብዙ ጊዜ የሆነ ነገር ይልና ይፈራል

እናንተ መጥፎ ነገር አወራችሁ፣ እኔ ወጣለሁ። እግዚአብሔር ለምንድን ነው ስልሳ አንድ ሰው ይገባው? እናንተ አማችሁልን እንደ መጥፎ ነገር እንዳታወው። እናንተ ወራዳ ነገር ነው ነው ምንም አላወሩም። ምንም አላወሩም ግን ሄኖክ ተብሎ ደደብ እንዴት ነው ከእሷ ውጭ ሴት የለም ብሎ ጽፎ ስቶሪ ላይ እንዴት ደለታ ነው? ለምን ስክሪን ሹት አላደረጋችሁም? ነው እኔ ጥያቄ ምን ምን ብሎ ጽፎ ከሷ ውጭ ሴት የለም ብሎ ጽፎ ደለታ አሉ ማ ሄኖክ ልጅ ግን በቃ እናንተ እግዚአብሔርን እንደፈለገ ይበል፣ እኛ ምን አገባን? እግዚአብሔርን እኛ ከነሱ አንቀርብም፣ ከነሱ አናቅም። እኔ ስናድር ና ያረፈልኩ። እንዲሁም በኦዲየንስ ምንድነው? ሴት ሆኖ ከሴት አንደበት የማይወጣ ቃል እየጻፋችሁ ትነቀጥ ኔ እግዚአብሔርን ረፉ ሄጅ። አሁንስ ቲክታክ የተባለ እንዴት እንዳስጠለኝ፣ ምን ይሸ ነው? እናንተ ያው ማውራት አለባችሁ፣ ይሄኑ ነገር ማውራት አለባችሁ። እኔ መጣ አውሩ እንዴ፣ ባኪስ ሰኒ ወዲያ ካሊ ወሌ እግዚአብሔርን ሰኒ ተውት። ምን አገባን። እነሱ የእነሱን ሕይወት እኛ አንመረው። ለምን ገደል አይገቡም? ማርያምን ገደል ይግቡ። ተሰብስበው ትሽ ብሽቆች ሲጀመር እየተጨቃጨቁ ይመጣሉ። ላይክ የለው ቪው የለው። እንደውም ደግ ነው ያደረገ። እስ ሁለታችሁ የመጡበትን እግዚአብሔርን ሃይምና ብሩኬ ከመጀመሪያ የመጡበትን መጀመሪያ የመጡበት ብሩኬ ሁለት መቶ ሀምሳ ቪው አለው አስራ ዘጠኝ ሺህ ላይክ አለው። ሃይምና ብሩኬ የመጡበት አስራ ስምንት ላይክ አላ አይሾ እንደዚህ ነው ላይኮ። አሁን የብሩኬን ገብታችሁ እዩት፣ 154 ነው 155 ቪው አለው 13000 ላይክ ነው ያለው። ለምን ይጨቃጨቃሉ? በራሳቸው ጊዜ የራሳቸውን ኦዲንስ እያጡ ነው። እንደ አልገባቸውም እንዴ? ምንድን ነው ሁሌኝኝ? አንዱን ከም ፋሚሊስ እያደረጉ ነው። ሰው እነሱ ነው የሚጠቅሙ ወይ ላይክ ነው እንዴ? አንቺ እግዚአብሔርን በጣም የማይጠበቅ የማይጠበቅ ምንድን ነው ሜንሽን እያደረጉ የስድብ ናዳ አረ፣ በስመ አብ ወወልድ ወመንፈስ ቅዱስ። እንዴት አይነት ቤተሰብን ያሳደጋቸው ግን አይደብራቸውም እንዴ? በመድኃኔ ዓለም ርስ እኔ ይብላይ ለወለደ እግዚአብሔርን በጣም ነው የሚያሳፈሩት። ዝም ብሎ ስድብ ስድብ። እስኪ አንዳንዴ ከመስደብ ምከሩ። ለምን ሜንሽን እያደረጋችሁ ግዳ? ይሄ ነገር ይብቃችሁ፣ ወደ ራሳችሁ ተመለሱ። እይታችሁም እየቀነሰ ነው እያላችሁ መልካም መልካም ነገር ብትጽፉላቸው ምን ትሆናላችሁ? አንዳቸውን ከፍ አንዳቸውን ዝቅ አታከብረውም፣ አታከብረውም። ተከባብረው መሰለኝ ሁለት ዓመታቸውን ይዘው አንድ ዓመት ከግማሽ ያደረጉት ቅንቅን፣ በጣም ነው የምታስጠሉት። ሴቶች ወደ ራሳችሁ ተመለሱ። ከዚህ የመጣችሁ ተሰርታችሁ ልትለወጡ እ ቦጋለ እና አስካሌ የሚከራያችሁና ቦጋለ እና አስካሌ የሚከራያችሁና ሪከርድ አድርጉ። ይለታኒ ይኸውልሽ እነሱ አልተጣሉም። ገባሽ፣ አልተጣሉ እየተጣላ ሰው ሲጀመር ከአንድ ቤት አይኖርም። ገባሽ፣ ከአንድ ቤት አይኖርም። ከየትኛው ሀገር ነው ተጣልቶ ሰው አንድ ቤት ይኖሩ? ደግሞ ምን አለች? ዛሬ ብሩኬ ተከራይቶ ነው ለሀይሚ ቤት የሰጠው። ስለዚህ ችግር የለም። ሀይሚ ኮ ራሷን የቻለች ሬዚዳንት ሰርታ ትበላለች። ገባችሁ? እናንተ ዝም በሉ፣ ለማንም ጅላንፎ ጅላንፎ መልስ አትስጡ። እግዚአብሔር፣ በጣም ነው የምታስጠሉት። እኔ እግዚአብሔር ምስክሬ ነው። እኔ የሴት ልጅ ሴት መሆኔን እራሱ በጣም ነው የጠላሁት። ወደ ራሳችሁ ተመለሱ። ማርያምን ምንድን ነው የምትዝረቀረቁትኝ? እራሳችሁን ታጠቡ፣ ጽዱ ሰውን አትመልከቱ፣ አትጃጃሩ። እኔ አንዳንዴ ዝም ብዬ ሰውን ለመሳደብ ብቻ ስለምትውሉ ሻወር የምትወስዱ የምትበሉ፣ የምትጠጡ እራሱ አይመስለኝም። ጸጉራችሁን ተሰሩ፣ እራሳችሁን ጠብቁ። ምንድን ነው እንዴ? አትግማሙ። ግሞች ሲያስጠሉ ዝም ብላችሁ ከአራት ሰዓት መሳደብ እንድል አንቺ በመቤት የስምን ሴት መሆኔን ሁሉ እስክጠላ ደርሻለሁ። አሁን ላይ በእናንተ በእናንተ ስራ ግማታሞች፣ ልክ ነሽ። እኔ ራሴ ብያለሁ ትናንትና ሌሊት ላይ ሌሊት ላይ የሚሳደቡት ስድብ አንቺ እስከ ሌሊቱ ዘጠኝ ተኩል ስምንት ተኩል ላይ ስሚ፣ እኔ ትናንትናና በቀደም አለቀስኩኝ። ለምን እኛ ሴት መሆኔ ራሱ አስጠላኝ። ዛሬ ከቅድም የሆነ ቤት ገብቼ ራሱ ተናገርኩ። ሴት መሆናችን በጣም ነው የሚያናድደኝ። በቃ ከሴት ልጅ ለሰው ተብሎ ለሆነ ሰው ተብሎ ያንን ሰው ብለው ለዛ ሰው እንዴት እንደሚናገሩ ግን አንደበታቸው እንዴት ነው የሚወጣው፣ ስድብ ነው መማሩ። ከእናት ሆድም ሲወለድ በስድብ ነው መሰለኝ የተወለዱት። በኢየሱስ ስም ሲጀመር ማለት ነው ይውላችሁ፣ ሴት ወንድ ተብሎ የለም። ወንድም አባት ነው፣ ወንድም ነው፣ ሁሉም ነገር ነው። ሴትም እናት ናት፣ እህት ናት፣ ሚስት ናት። ሶ አንዱን ወግኖ አንዱን መሳደብ አይደለም ያለባቸው። ሁለቱም ትክክል እየሰሩ አይደለም፣ ሁለቱም ያስተካክሉ። አንዲት ሴት እኔ የራሴ ፍቅረኛ ማለት ነው ያለፈ ታሪክ አለዋ፣ ይንገረኝ፣ በስርዓት ያስረዳኝ ማርያምን መሳደቡ እኮ የጠበቅባቸውም እኔ ካልተመቸኝ አንድ ሰው አልከተለው እኔ በጣም ሁሉም የተዋሮች ሳብስክራይቤ ናቸው የምከተላቸው ሀይምና ብሮኬን ነው ግን እነሱም እንደዚህ እንደ ሌሎች የሚጨማለቁ ተሆነ ተዋቸዋለሁ ለምን የገዛ ስልኬ መሰለኝ ለምን እሳደባለሁ ለምን ሰውን ያልሆነ ያልሆነ ቃል እናገራለሁ እኔ ማን ነኝ ያለውት ሰው ሀገር ዛሬ ልሙት ነገ ልሙት እኮ በፍጹም አላውቅም እንዴ ለምንድ ነው የምንናገረውን ቃል የማናውቀው? ሀያ አራት ሰዓት ላይቭ ገብቶ ውስጥ ለውስጥ ምንድን ነው በስመ አብ ወልደ መንፈስ ቅዱስ ያስጠላል እንዴ መጻፍ ስለቻለ ብቻ እኮ አንድ ሰው ዝም ብሎ አይጽፍም። ጋይስ ቤቴን ኮፕሊንክ እያደረጋችሁ ብሩኬን እና ሃይኒን መረገጥ አለባችሁ። በእናታችሁ ይጠቅል ሂዱበት። እኔ ስለ እነሱ አይመለከተኝም። እግዚአብሔርን ግን ተሳዳቢዎች ወደ ራሳቸው ተመለሱ። እነሱ የራሳቸውን ላይፍ እየኖሩ ነው። እናንተ በሰው ስራ ኃጢአት ውስጥ አትግቡ። መቤቴን ኃጢአት ውስጥ አትግቡ ለራሳችሁ ጸሎት አድርጉ። ለሃይማኖታችሁ ጸሎት አድርጉ። ሀገራችን ዛሬ ስንት ነገር ነው እንትን እያለባት ያለ እየወረደባት ያለ ለመጸለት አታድርጉም። በአናትሽ ተተካይ። እነሱ ምን አገባን? እኔ በአናታቸው ይተከሉ። ሀይሚ ማናት? ብሩኬ ማለት ምነው? አሉ ዶላር ነው የሚያሳድጉት። እባክሽ፣ ማርያምን መሳደብ አለባቸው? ሰኒ ማርያምን አታናጅኝ። በጣም ነው በጣም የተናደድኩት እኮ ማርያም፣ ስማ ኡፍ ይ እኮ ዝም ብዬ ዘወር ዘወር፣ እኔ ላይቭ ገብቻ አልሳደብም አልናገርም፣ እንትን ኮሜንት ለኮሜንት ይየርኩ አልሳደብም፣ ግን ዝም ብዬ እንዴት እንደማያቸው እንኳን ስለማታቂ ነው ስድብ መቤት የድረሽ። እንዴት አርጎ ነው ግን ቤተሰባቸው ያሳደጋቸው? ከስድብ ውጭ ሌላ አላስተማሯቸው እንዴ? መልካም ነገር እንዳትናገሩ ተብለው የተረገሙ ናቸው። ምንድን ነው እጃቸው የሚጽፈው? መጥፎ ነገር እንጂ ጥሩ ነገር አይጽፉ ች ማለት ነው ች ማለት ነው። እኔ የምነግርሽ ነገር ስሚ ምትመክሪ ከሆነ ቋሚ የሆነ በቃ የሆነ ትምህርት የሚወስዱት ነገር የሚቀር ምንድን ነው? አስር ነገር የሚታወሪኝ እግዚአብሔርን አታና እንጂ እኔ የምነግራቸው ነገር የሆነ ምክር ምክር ቋሚ ነገር የሆነ ምክርማ ማለት ነው። ሀይሚና ብሩኬ ማለት ነው። እናንተ ማለት ነው በገዛ እጃችሁ ኦዲየንሳችሁን እያጣችሁ የምትሰሩት ስራ ምንድን ነው? ምንድን ነው የምትሰሩት ስራ? እኔ እናንች አንግባባም። አንተ እናኔ አንግባባም። ሳትግባቡ ነው እንዴ ዚህ የደረሳችሁት? ማን እያግባባችሁ ኑሮ ነው እስከ ዛሬ እንዴ? ስራ ስሰሩ ከአንድ በታችሁ የሚወጣውን ቃል አታውቁም እንዴ? ነገ እኮ ልጆቻቸው ይዩታል። በጣም ነው የምታስጠሉት። እግዚአብሔርን ወደ ራሳችሁ ተመለሱ። ሁለተኛ ነገር ኦዲየንሶች፣ እናንተ ምን ቤት ናችሁ የምትብላሉ እዚህ ማለት ነው የሀይሚን ሕይወት እናንተ ነው ምትኖሩት አትኖሩት። የብሩኬን ሕይወት እናንተ ነው ምትኖሩት አትኖሩትም። ሀይሚንና ብሩኬ ቢላዩ ብሩኬን አታገቢው አታገኙም። ሀይሚን ምንም ሴት ነሽ አታገቢ አትመቸስ። ምን ነው አብላላችሁ። ማርያምን ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። ስራችሁን ስሩ፣ ተጣጠቡ። በቃ ዝንጥበሉ፣ ጾለት አድርጉ። በቃ ካላስ ሹ ምሽክላያ ኔ እኔ ጨርሻለሁ። ሰኔ

ሚዲያ ላይ መጡ። እንትና እንደዚህ አለችኝ፣ እንትና እንደዚህ በአሉባል ላይት። ህይወት በአሉባልታ አይደለም የምትመራው። የሆነ ነገር ሲኖር ከሚዲያ ውጭ የሚወራ እና ከሚዲያ ውጭ የማይወራ ማወቅ አለባቸው መጀመሪያ ላይ። ስለዚህ ሚዲያ ላይ ሰው አይ፣ ሰው እኮ ተጨነቀ፣ ለምንድነው የማትናገሪው አውጪ ተባልኩ፣ ተብሎ ሚዲያ ላይ አይመጣም። ማለቅ ያለበት በውጭ ጨርሰው መተው እዚህ ጋር በሰላም ማውራት አለባቸው። ህይወት የሚቀጥል ይሆናል፣ የማይቀጥል ከሆነ የማይቀጥል ነው። በቃ በእነሱ አልተጀመረም መቀጠልም አለመቀጠልም

እንዴ ኦዲ ኦዲንስ በገዛችሽ እኮ ነው ኦዲንስሽን የምታጨው፣ ክብር ማይኖርሽ በገዛችሽ ነው። የጓደኛዬ የባሌ ጓደኛ ወይም ነገር የነገር ህይወቴ ጓደኛ ብሎ የሚያከብረኝ እኮ የሚያስከብረኝ፣ የገዛ ባሌና የገዛ ጓደኛ የልቤ ጓደኛ ነው እሱ ነው የሚያስከብረኝ። ሌላ ሰው መጥቶ አፉን መክፈት አይችልም እኔ ጋ ለምን እሱ እሱ ነው እንዲሁም ለእኔ እሱ ነው መቆም ያለበት። አንዳንዴ መስዋዕት የሚከፍልለት እና አለመክፈል የሚባል ነገር አለ። ሰው ይሄ ነገር ይግባቸው ማለት ነው። አንዳንድ ወንዶች ደኖዝ ወንዶችም አሉ እና ሴቶችም እዚህ ጋር የምታሽቀብጡ ጠዋትና ለሌት እንኳን እንቅልፍ የላችሁ እናንተ። በምን ሰዓት ነው ገላችሁ ነው የምትታጠቡት? በምን ሰዓት ነው ሰዋር የምትወስዱት? በምን ሰዓት ነው ስራ መሰሉት? እንዴ ሀያ አራት ሰዓት ሙሉ ስድብ፣ ሀያ አራት ሰዓት ሙሉ ጭቅጭቅ አይሰለቻችሁ? እንዴ ምን አገባችሁ? በቃ ሀይሜ የራሷ ህይወት ትኖራለች፣ እሱም የራሱን ህይወት በእነሱ ተጀመረ መለያየትም ጸብ ይፈጠር ቢለያዩም። እንዴ በግዴታ ተረግጦ መኖር የለም አይደለ እንዴ። በቃ ህይወታቸውን እነሱ ናቸው የሚያውቁት። ማንም የሚያውቀው አድርግ የለም። እኛም እኮ እናቅ ምን እንዳለ ከጀርባው። እንዴ ከልጅቱ ታምኮ ካላንድ ምክንያት እየያትልም የሆነ ምክንያት ሊኖራት ይችላል። ስለዚህ እኛ ምን አገባን? አያገባንም። ግን እዚህ ጋር የምንሳ ደቦን ስድብ እንወቅ፣ የምንናገረው ንግግር እንወቅ። እንዴ እሷ እኮ ቼክማ አታደርጋችሁም፣ እሱ እራሱ ቼክማ አያደርጋችሁም፣ ዞር ብሎ ያያችሁም አንቺ ሲሲ የምትባይ ቆሻሻ ሴት ቆሻሻ አቃለ ድምፅ ወይ ድምጽ፣ ባለፈው ፖስተሻት ነበረ ወደዛ። እሺ፣ እሺ ሲሲ የምትባይ ሴት እሷ እራሷ ባለፈው ድምጽ ፖስታ ነበረ እየተናገረች ነበረ ዩቲዩብ ላይ። ስድብ ማለት ነው። ለስድብ ምሰዱ ስድብ ማለት ነው። አይገዛቸውም። ስድብ እኮ ማለት ነው ሲጀመር። የሚሸ አሁን ማለት ነው እኛ ሀገራችን ላይ ብዙ የሚያስጨንቀን አለ። ሃይማኖት እየተብላላ ነው። በሃይማኖታችን የሚያስጨንቅ እነሱ፣ እንዲሁም በዚህ ሰዓት ማለት ነው ጭቅጭቃቸውን ጥለው በዩቲዩበር እንደመሆናቸው ገብተው አዎ፣ በሀገራችን ላይ እንደዚህ አይነት ችግሮች ተፈጥረዋል። በክርስቲያን እንደ ሃይማኖታቸው ማለት ነው ሃይማኖታቸው እንደሚያጠብቁት እንደማያቸው ከሆነ ማለት ነው ገብተው በዩቲዩብ ገብተው ዩቲዩበርም፣ ኢንስትግራምም፣ ቴሌግራም ገብተው ይሄንንም ማሰራጨት ግዴታ አለው ባቸው ነበረባቸው በዚህ ሰዓት ማለት ነው። እነሱ እነሱ አንድ ጊዜ ይታረቃሉ፣ አንዴ ሰላም ይሆናሉ። አንዴ ወደን ሲያስደስታሉ፣ አንድ ጊዜ ደግሞ አያስደስቱም። ይሄ ምንድነው የሚሉት? አይገባኝም፣ አይገባኝም። ልሽ መጣባት። አንዴ ልጨርስ፣ አንዴ ልጨርስ። አስጨረሽኛ ኔ ነው እኔ አስጨረስኩ አይደለ። ስለዚህ ማለት ነው እኛ የምንባለው አንድ እንሁን፣ እኛ አንድ እንሁን። እኛ አላማ አለን። ሰው ሀገር ሲመጣ፣ እነሱ እኮ ከቡታጅራ ሲመጡ አላማ ኖሯቸው ነው። ስራ ተሰርተው የለወጡ ነው አለ እነሱ እየተለወጡ ነው። እኛ ለምንድነው እዚህ ጋ አማነለወ ግዴታ ስለ ሀይኔ ስለነ ብሩቅ እየተባለ መከታተል አለብን? እንዴ ሲፈልጉ የቀጥሉ ህይወታቸውን ሳይፈልጉ የራሳቸው ጉዳይ ምን አገባን? የግዴታ ሰው መሰዳደር መቦጫጨቅ፣ እናት አባት ለሴትና ለወንድ ተብሎ እሱን፣ አታገቧትም። እሱ ወንድ ነው እ ስለ እሱ ምንም አይገባኝም። ወንድ ነው፣ ግን እሱም እኮ ዞር ብሎ ቻይካ ያደረጋችሁ ለምንድን ነው በዚህ ደረጃ? አንደኛ ደግሞ አንተ ሄኖክ የምትባል ዝባ ቆሻሻ ማለት ነው። ምን ብላ ነው በእሷ ብቻ ናት ወይ ሴት ያለችው ብሎ የምትለጥፍት አባት፣ የአምላክ ደጋፊ ያጥፋ፣ አንተ ውሻ ደደብ ማለት ነው። ውዶች ስሙ፣ እነሱ እኮ አልጠጣሉም። አሁን እናንተ እስኪ ስሞትላቸው አንድ ጥያቄ ትጠይቃቸው። እንዴት ነው ይሄ ቴዲ ታዲ የሚባል ሰውዬ ካሜራ ሲደቀን በምን አውቆ ነው ባካችሁ ሰጠት እያለ የሚመጣ? ለማን ነው ሙድ አረ ባካቸው፣ በጣም ነው እንዴት የተጣሉተኝ። ሲቀጥል ብሩኬ የዛን ቀን ማታ ፍራንክ ያደረጋት ጊዜ ወይኔ ቴክስት ጻፈች አለችው። አረ ባካ፣ በጣም ነው እንዴት ቴክስት የጻፈችው ሃይሜ ናት የጻፈችለት። ምን ነው አሉ? እኛ እኮ ደደብ አይደለንም እንዴ። እግዚአብሔርን አልተጣሉም። ሁለተኛ ነገር እነሱ መቼም አልተጣሉም፣ መቼም አይላዩም። ከዚህ አሽቃባጮች፣ አርፋችሁ ስራችሁን ስሩ እንደው አታሽቃብጡ ማርያምን። እሹ ፍዜና እንዴ እኛ ግን ለመቸ ነው ፍፄና ፍዜና ሄኖክ ማለት ነው። መቸ ነው የታረቁታይ? ሲቀጥል በባለፈው ራሱ ተደበደበ ልጁ ተብሎ መጣ። የተመተው ቀን አልነበረም ቢሉ አልተቀረጠም። በበነገትየው ትኩስ ደም መስሎ መጣ። እኛ ምናችን ነው ፋራ። ሜካፕ እየለቀለቁ ተደባደብነት። በጣም ነው እንደ የተደባደቡት